ሲጋለጥ 666 እና ደግሞ ዛር ነበረ ከቤተሰቦች ምናምን፣ ሰ ቤተክርስቲያንም እንዳልሄድ በቃ ከሰው ጋር ያጣለ ቤተክርስቲያን ሳዘወትር ጸሎት ሳዘወትር ይሄ መንፈሱ ተጋለጠልኝ ማለት ነው። ሰው ይደባደብ ነበር በቃ የተለያዩ ነገሮችን ያደረግ ነበር። ይገነዘኝ ሁላ ነበር። በዛ ሰዓት የሚታይኝ በቃ ጨለማ ውስጥ ምናምን በቃ ነፍሴ ተጨንቃ ምናምን ትምህርቴንም በቃ መማር አልቻልኩ። በቃ ደብተሬን ስገልጠው የሚታይኝ እንደም ነው። በቃ ምንም ማጥናት አልቻልኩ። ለእኔ የሚታይኝ እንደም ነው። ሌላ ሰው ግን ምንም የለም ነው የሚሉኝ፣ ጓደኞቼ ምናምን ስጠይቃቸው፣ ይህን ስገልጠው ወይኔ ምናምን ነገር ስል ለነሱ ግን አይታያቸውም። ለእኔ ብቻ ነው እንደም የሚታይ። ዶሬ ጋር የሚመጣው ለምን መጣሽ ምናምን ነገር የሚል በቃ ድምጾች ነው የሚሰሙኝ። ለምን መጣሽ እንደዚህ ስለመሰቀየት ምናምን በቃ ሙቀቱን ሳስበው ምናምን በቃ እንድበሳጭ በቃ እንዳማረር ነው ያደረገው። ውሃው ምናምን ሲነካኝና በቃ የሆነ ነገር ከላይ ተነስቶ ሲሄድ ይታወቀኛል፣ ሲተን ይታወቀኛል። በፊት ጆሮና ጆሮዬ ላይ የሆነ እዚህ ጫፍና ጫፍ ላይ የሆነ ነገር ይቆምብኛል ማለት ነው የሆነ ነገር እንደዚህ በቃ እንደዚህ ሲቆምብኝ ይታወቀኛል። እሱ እሱ ሁላ በቃ ተነስቶ ሲሄድ እንደዚህ በቃ ሲራምድ ምናምን ነገር ይታወቀኛል። አያቶቼ ጋር እያለሁ እንደውም አመቱ ሙሉ ነበር ሲፈስም ነበር አመቱ ሙሉ ማለት ነው ወደ ቤተክርስቲያን እንዳልቀል ልክ ስሜን ሀል ነገር ማን ብሎ ሲጽፍ ወረቀት ላይ ፈሰስ ልገባ ስል ማለት ነው። እንደ ሁሉ ጊዜው ል ጸበል ልገባ ስል፣ በቃ ሌላ ጊዜ ልብስ ላይ ይቀመጥ፣ ጭንቅላቴ በቃ ምንም የት እንዳለው በቃ ጥፍትፍት ነው ያለብኝ፣ ማሰብ አቃተኝ። በቃ ነጭና ጥቁር፣ ነጭና ጥቁር፣ ነጭና ጥቁር ነው የሚታይ ለኔ ማለት፣ ነጭና ጥቁር፣ ነጭና ጥቁር፣ በቃ ድብልቅልቅልቅ ያለ ስሜት ነው የሚሰማኝ ማለት ነው ለኔ፣ በዛ ሰዓት በቃ እንደዛ በሚታየኝ ሰዓት ለካ ለኔ እንትን እያለ ዮርዳኖሱ ይሄደልኝ ስድስት ስልሳ ስድስቱ ማለት ነው ያለው ቤተ ክርስቲያን ምናምን ብዙም አላዘወትርም፣ ጸሎት ምናምን አላዘወትርም። ቤተ ክርስቲያንም እሁድ እሁድ ሲደርስ ብቻ ነበር የምንሄደው። ቤተ ክርስቲያንም ከስንት አንዴ እና እሷ ጋር በመመጣበት ሰዓት ደግሞ ያው እሷ ወደ ቤተ ክርስቲያን የቀረበች ሰው ናት እና ቤተ ክርስቲያን ሳዘወትር ጸሎት ሳዘወትር ይሄ መንፈሱ ተጋለጠልኝ ማለት ነው። የላይ ላይ የነበረው መንፈስ ተጋለጠልኝ። ብዙ ጸበላት፣ ብዙ ቦታ ጸበል ሄደን ነበረ። በጣም አስቸጋሪ ነበረ። ሰው ይደባደብ ነበር ምናምን በቃ የተለያዩ ነገሮችን ያደረግ ነበር። እኔ የሚገንዘኝ ሁላ ነበር እንደሞት እንደሞትኩ በቃ ለእኔ በዛ ሰዓት የሚታየኝ በቃ ጨለማ ውስጥ ምናምን በቃ ነፍሴ ተጨንቃ ምናምን እንደዛ በሚያደርገኝ ሰዓት እኔ በሚገንዘኝ ሰዓት ማለት ነው ነፍሴ ተጨንቃ ምናምን ነበረ። ስመለስ የማገኘው ራሴን ማለት ነው። በዛን ጊዜ በቃ እንደዛ ተቸግረን ባለንበት ሰዓት አንተ ረዳሃት እሷን። የተለያዩ ሰዎች ረድተውን ነበር። እነሱንም እናመሰግናለን። በዛ በተረዳችሁ ገንዘብ ደግሞ የችፕስ መስሪያ ማሽን ገዝታ ነበር እንትንትን ማለት ነው መሱል ተስተዳድር ግን በጣም ከአቅም በላይ ሆነ። እንትኑ የኔ ህመም ማለት ነው በቃ በጣም እያስቸገረ መጣ። ቤተ ክርስቲያንም እንዳልሄድ በቃ ከሰው ጋር ያጣለኛል። ቤተ ክርስቲያን ሲሄድ ከሰው ጋር ነው ተጣልቼ ነው መጣው። በቃ ይደባደባል። ተቼ ልደባደብ ነው የሚለው። በቃ የማይመልሰኝ ጊዜ ሁላ ነበር። ሌ የሚያድርበት ጊዜ ሁላ ነበር። የማይመልሰኝ ማለት ነው። በቃ እሱ ውሎ ሌ ላይ ውሎ ያድራል። በቃ ይውላል፣ በቃ ይሰንበታል ሁላ ማለት ነው አንዳንድ ጊዜ ሁላ። እና ለእኔ በቃ ጸበል ምናምን ስንሄድ ሰሚነሽ ሄደን ነበረ። በቃ ብዙ ወጪዎችን አወጣች ለእኔ። ያው ስትሄድ፣ ጸበል ስትሄድ ብዙ ነገሮች ያስፈልገዋል። በዛ ሰዓት ደግሞ ብሩ እያለቀ መጣ ማለት ነው። እና ስራን መስራት አልቻለችም። በቃ እኔ በጣም እየታመምኩ መጣው ማለት ነው። በቃ ምንም እሷ በእኔ ላይ አድሮ እሷ ስራ እንዳሰራ ነው የሚያደርገው። በቃ ወይኔን ያመኛል እሷ እንዳትሄድ እኔ ደግሞ በጣም የራስ ምታት ኃይለኛ ራስ ምታት አለብኝ እና እሱ ከራስ ምታት ከጀመረኝ በቃ ቀና ማለት አልችልም። እና በቃ እኔን ስታስተመም ስትል ብሩ አለቃ። አንተ የረዳሃት ብር ማለት ነው። ህመምሽ ምንድ ነው? ሀና መንፈስ ነው። ስድስት ስልሳ ስድስት ሲጋለጥ ስድስት ስልሳ ስድስት እና ደግሞ ዛር ነበረ። ከቤተሰቦች ምናምን ይሰበሰቡ በፊት ዘመ አያቶቼ ምናምን ያመልኩ ነበር ተተዋል። ግን እነሱ ሲተዉ ጊዜ ተሰብስቦ እንዳለ ወደ እኔ መጣ። የመጀመሪያ ልጅ የመጀመሪያ ልጅ ነው የሚያጠቀው ጊዜ ይሄ ዛር የሚባለው መንፈስ። እሷ የቤቱ የመጀመሪያ ልጅ ስለሆነች እሷ በቤተ ክርስቲያን ስታሸንፈው፣ እኔ ደካማ ነበርኩ፣ ቤተክርስቲያን ላይ በፊት ማለት ነው እና ጠቅላላ ወደ እኔ ነው የመጣው የቤተሰቡ እንዳለ ማለት ነው እና እሱ ደግሞ በጣም አስቸጋሪ ነበር ያስቸግረኝ ነበር በጣም በቃ ምንም ስተኛ እራሱ በቃ ምንም መተኛት አልችልም ነበር በጣም ነበር የሚያስቸግረኝ ስንት አመትሽ አሁን አስራ ስምንት የስንተኛ ክፍል ተማሪ ነሽ አሁን አስራ አንድ ነበርኩ እዛ አያቶቼ ጋር ማረው ትምህርቴን በቃ መማር አልቻልኩም። በቃ ደብተሬን ስገልጠው የሚታይኝ ደም ነው። በቃ ምንም ማጥናት አልችልም። ሲጀመር ደብተር ሳይ በቃ ያመኛል። በጣ በጣም ነበር እሚታይ በቃ ደብተሬን ግልጥ ሳደረገው ደም ነው የሚታይኝ። በቃ እኔም እሱም ስለሚያስጠላኝ ጭራሽ አላነብም ምንም አለልም። በቃ ትምህርት ቤት መሄድ እራሱ በጣም የሚያስጠላኝ፣ ለእሷ ስል ነበረ የምማረው ማለት ነው። በጣም እያስቸገረኝ ስለ ነበር ለእሷ ስል ሁሉንም ሳልናገር ለማንም አልተናገርኩም ነበር። እንደዚያ እንደሚታይኝ ላክስቶችም ለያቶችም ለማንም አልተናገርኩም ነበር ደም የሚታይሽ? እንደው ደብተርሽን የወሰደው ሰው ነበረ የምታውቂው? ሰው በትምህርት የተያለሽ ነው? ምን የምታውቂው ነገር የለም? ምንም የለም፣ የወሰደው ሰው የለም። ለእኔ ብቻ ነው የሚታየኝ። ስገልጠው ለእኔ የሚታየኝ ደም ነው። ሌላ ሰው ግን ምንም የለም ነው የሚሉኝ ጓደኞች። ምናምን ስጠይቃቸው ስገልጠው፣ ወይኔ ምናምን ነገር ስል ለእነሱ ግን አይታያቸውም። ለእኔ ብቻ ነው ደም የሚታየኝ። ስገልጥ ደፍተሬ። ስለዚህ ጌጤ እናትሽ ያመጣችሽ ትንሽ እርዳታ ስለ ተረዳን ትምህርትሽ እንድትማሪ ባለች ሆን ይሰራለሁ ብላ ነበር። አዎ እሷ እኔ እሰራለሁ ብላ ነበር። በቃ አሁን ተረድጃለሁ፣ ስለዚህ ስራ ጀምራለሁና ብላን አመጣችን። በቃ ክረምት ላይ እኔ ጋር ሆናችሁ ትማራላችሁ ብላ አመጣችን። እየሰራች ነበረ። ደህና ችፕስ መስሪያውን ገዝታ ደህና ስራ ጀምራ ነበረ። ከዛ በመሀሊያው ሰይጣን ስራው ብዙ ነውና እኔ ማመም ጀመረኝ። መጮህ ምናምን ጀመር። ከዚህ በፊት ስለ በርሜል ቅዱስ ጊዮርጊስ እንደዚህ ከጓደኞች ጋር ስናወራ ነው እንጂ በቃ አላውቀውም። እንደዚህ ሰዎች በቃ ሲኦልን አይተን መጣን ገነትን አይተን መጣን ሲሉ ነው እንጂ የምሰማው ተአምሮ ምናምን ሰምቼ አላውቅም። እና ይሄ እናንተ በርሜል ጊዮርጊስ መሄድ ትፈልጋላችሁ ምናምን ብለን ስትደውልልን አርሴማ ቤተክርስቲያን ነበርን ለጸበል ሄደን እዛ እዛ ነበርን ስትነግረን ጉዳይ ምናምን ነገር ብዬ ጊዮርጊስ እኔ ከዚህ በፊት በሀያ ሶስት እንደሚውል ነው እንጂ እኔ ጊዮርጊስ እንደዚህ አሁን ስልክ እንደ ኪዳነ ብረት ምናምን በደንብ የምታውቀው አለ አደለ? ልክ እንደሱ አልነበረም ጊዮርጊስ ለእኔ ማለት ነው። በቃ ልክ በሀያ ሶስት እንደሚውል ብቻ ነበር እንጂ ማውቀው፣ ታምራቱንም አላውቅም እንደዚህ ቤተ ክርስቲያንም ሄጅ አላውቅም፣ የጊዮርጊስ ቤተ ክርስቲያን። እና በቃ ጊዮርጊስ በቃ ለእኔ ሊያረግልኝ የፈለገው ነገር አለ ብዬ ነው ያሰብኩት ማለት ነው። እና እንደዛ ስትለኝ በቃ ደስ ነው ያለኝ ማለት ነው። ከዛ በቃ ወደ ቤት ሄድን ተዘጋጀን እና ወደ በርሜል ጊዮርጊስ አንተ እንትን ባልከን መሰረት በቀኑ ተገኘን እና ዛ መጣን ወደ በርሜል ጊዮርጊስ ጆሪ ጋር የሚመጣው ለምን መጣሽ ምናምን ነገር የሚል በቃ ድምጾች ነው የሚሰሙኝ ለምን መጣሽ እንደዚህ ለመሰቀየት ምናምን በቃ ሙቀቱን ሳስበ ምናም በቃ እንድበሳጭ በቃ እንዳማረር ነው ያደረገኝ ዴ ባልመጣስ ምናምን ነገር ያስባለኝ በቃ ጆሪ ላይ በቃ ይጮህብኛል ምናምን በቃ ጩኸት ምናምን ነው በቃ ጆሪ ውስጥ የሚሰማኝ ጫጫታ ምናምን የሚሰማኝ እነሚሰማኝ ወደዛ በመሄድበት ሰዓት በቃ ስቄት ነበር ያደረገኝ ማለት ነው። ወደዛ በሚሄድበት ሰዓት እና በቃ እግሬ ምናምን ሲያብጥ የሁሉም ሰው እግር ነው ያበጠው በነገራችን መንገዱ ስለሆነ ማለት ነው። እና እንዲህ ከዛ የኔን ብቻ እንዳስበው ያደርገኛል እግሬ እንዳበጠ እንዲ እግሬ ሁላ እስኪያብጥ ድረስ እንደዚህ ተሰቃይቼ ባይዳንስ ምናምን ነገር አስባለኝ ማለት ነው። እንደዛ ነው ያሰብኩት፣ ያሰብኩት በጣም ያማረርኩት መንገድ ላይ ማለት ነው። እዛ እንደዛም ሆኖ በቃ ቦታው ልክ ወንዙ ጋር ስንደርስ በቃ በፊት ትከሻ ላይ በቃ ክብድ ነው የሚለኝ የሆነ ነገር እንደተሸከምኩ አል ነበር የሚሰማኝ በፊት ማለት ነው። ልክ እዛ ወንዙ ጋር ስንደርስ ግን አውቆ ከሰው ጋር አጣለኝ። ከሰው ጋር ተጣላን ማለት ነው። ከሰው ጋር ተጣላን ና ከሰው ጋር ተጣላን በምንድን ነው? አብራኝ የነበረችው ልጅ እንትን ወደቀች ማለት ነው ውሃ ውስጥ ና በቃ እሷ ስትወድቅ በቃ እሷ መወደቋን ብቻ ነው ማስታውሰው እንጂ ወዲያው ሰወረኝ ማለት ነው። መወደቋን ብቻ ነው ማስታውሰው። ከዛ እናቴ ስትነግረኝ ነግረኝ እንዴት፣ ለምን ትጥያታለች ብሎ ነው ልጅቷ ላይ የጮኸባታለች። ሊደበድባቱ ሁላ ተነሳ ማለት ነው። በዛ ሰዓት ለካሱ ተናዶ ነው እንደዛ ያደረገው። እዛ ምድረ ሲናውቁ ልክ በቃ ውሃው ምናምን ሲነካኝ ምናምን በቃ የሆነ ነገር ከላይ ላይ ተነስቶ ሲሄድ ይታወቀኛል። ሲተን ይታወቀኛል። በፊት ጆሮ ና ጆሬ ላይ የሆነ እዚ ጫፍ ና ጫፉ ላይ የሆነ ነገር ይቆምብኛል ማለት ነው። የሆነ ነገር እንደዚህ በቃ እንደዚህ ሲቆምብኝ ይታወቀኛል። እሱ እሱ ሁላ በቃ ተነስቶ ሲሄድ እንደዚህ በቃ ሲራምድ ምናምን ነገር ይታወቀኛል ማለት ነው። ገና ወንዙ ጋር ስደርስ በቃ ከላይ ላይ ተነስቶ ሲሄድ ይታወቀኛል ማለት ነው። ሲተን። በጀልባ ነበር የተሻገርሽ ወይስ በጀልባ ነበር የተሻገር ነው? ሻገሪ ወንዙ ስገቢ ሰላም በቃ እግሬን ውሃው ሲነካኝ በቃ የሆን ነገር ውር ነገር አድርገኝና በቃ የሆን ነገር ተነስቶ ሲሄድ ምናም ይታወቀኛል ማለት ነው። እዚህ እያለን ፔሪ ላይ ነበርኩ። ከዛ ሄደልኝ ፔሪዱ ማለት ነው። በቃ ጊዮርጊስ አስቆምልኝ ብዬ ሄደ ፔሪዱ ማለት ነው። ከዛ በቃ ጨርሼ እጠመቃለሁ ምናም ብዬ ጨርሼ በቃ እኔንም ጨርሼ ሰባት ቀን ምናም ሞልቶኝ ጨርሼ እዛ ስደርስ መጣ፣ እንደገና መጣ ሲጀመር በፊት እንትን ነው የሚለው በወር ውስጥ አራቴ ምናምን ነው የሚፈሰኝ እኔ ማለት ነው። ፔሪድ ዝም ብሎ ነው የሚፈሰኝ፣ ዝም ብሎ ነው የሚፈሰኝ። ያው ጸበል ልጠመቅ ካሰብ ልክ በትክክለኛው መጣ አይደለ? ከዛ ልክ ሲመጣ ሶስት ቀን ምናምን ይመጣና ይቆያል ሰባት ቀን ምናምን፣ ከዛ ሶስት ቀን ይሄድና ደግሞ ድጋሚ ይመጣል። እንደዛ ነበር የሚያደርገኝ። የሆነ ጊዜ እንደውም እዛ አያቶች ጋር እያለው እንደውም አመቱ ሙሉ ነበር ሲፈሰኝ የነበረው አመቱ ሙሉ ማለት ነው። ወደ ቤተ ክርስቲያን እንዳልቀርብ ከስንት አንዴ ምናም ሁለት ሳምንት ምናምን ነው መሰለኝ ሳይፈሰኝ ደህና የሆንኩት እንጂ አመቱ ሙሉ ይፈሰኝ ነበር። ዝም ብሎ እዛ እዚህ እናቴ ጋር ስመጣ ደግሞ በወር ሶስቴ ምናምን መፍሰስ ጀመር። ጸበል ምናምን እንትን ስለበት ምናምን እየጠነከርኩ ስመጣ ልክ እዚህ በርሜል ስመጣ ፈሰሰኝ። ከዛ መምህር አብርሃምን አናገርኳቸው እንደዚህ እንደዚህ ፈሰሰኝ ምናምን ስላቸው ልክ ደግሞ ትንሽ ፈሰሰኝ ፈሰሰኝና ቆመ ማለት ነው። ከዛ እሺ ሀያ አራት ሰዓት ይሙላሽ ና ትገቢያለሽ አሉኝ እሳቸውም። ከዛ እሺ ብዬ ሀያ ታጥቤ ምናምን ሀያ አራት ሰዓት ይሙላሽ ና ትገቢያለሽ አሉኝ። ከዛ እንደዛ በርሜል ስንደርስ ጠዋት ነበር የፈሰሰኝ። ዝም ብሎ ነው ብልጭ አለው። ከዛ ከዚህ ከባህር ዳር ስንነሳ ማለት ነው ዝም ብሎ ነበር ብልጭ አለው። እዛ እዛ እስክንደርስ ድረስ እሑድ አይደል የገባ ነው። ሀያ አራት ሰዓት ሞላ እዛ ሆኖ ተቀበይ ብሎኝ ሆኖ ሄጅ ተቀበልኩኝ። ከዛ ወደ በርሜል ፀበል ልንገባ ተሰልፈን እያለ ልክ የዞሩ ስሜ ሲመዘግቡ የለ ልክ ስሜን ሀና ገርማ ብሎ ሲጽፍ ወረቀት ላይ ፈሰሰኝ። አዎ ልገባ ስል ማለት ነው እዛ ተመለስኩኝ። ጊዮርጊስ በቃ አልፈቀድክም ብዬ ተመለስኩኝ ማለት ነው። ልክ ስመለስ ሰዎች እዚህ ነግረው ነበር፣ ዮርዳኖስ የሚባል ፀበል እኮ አለ እንትን ፔሪድ ላይ የሆኑ ሰው የሚጠመቅበት ምናምን አሉኝ ማለት ነው። ናም ብዬ በቃ አሁንም ተስፋ አልቆረጥኩም። ጊዮርጊስ ሌላ ቦታ ቢሆን ፔሪድ ላይ ከሆንክ አትጠመቅም፣ እዛ ግን ትጠመቃለህ እና እዛ ደስ የሚለው በቃ እዛ ዮርዳኖስ መኖሩ በቃ ደስ አለኝ። ተስፋ እንዳልቆርጥ ሆንልኝ ማለት ነው። እዛ የዛን ቀን ዮርዳኖስ ገቡ። ልክ እንደ ሁልጊዜው ልክ ጸብል ልገባ ስል በቃ ሌላ ጊዜ ልብስ ላይ ይቀመጣል እኔ ጸበል ስገባ እሱ እዚሁ ልብስ ላይ ይቀርና ልብስ ላይ ይቀርና እኔ ተጠምቅ ይወጣል። የሆኑ አባት ነበሩ አያት ጸበል እና እዛ ሲሄድ ነው እሳቸው እንደዚሁ አይተው ነው የሚነግሩ እና ልክ እሳቸው ጋር ሲደርስ ተነሳ መንፈሱ። ከዛ እናቴ ስትነግረኝ አይታወቀኝም እና እናቴ ስትነግረኝ ልብስ ላይ ተቀምጠ ነው አለ ልጅቷን ጸበል ውስጥ ምዘፈዘፋ ሲል አዎ አለ ማለት ነው እና ሁሉ ግራ ይገባኛል። ጸበል ውስጥ አይጮህም፣ ሌላ ውጪ ስወጣ ምናምን ግን በጣም እናስቸግረኝ ሁልጊዜ ማለት ነው። ከዛ የዛን ቀን ግን በቃ ልብሴን ሳወልቅም ፍርሃቱ አልተዋለኝ። ሌላ ጊዜ ልብሴን ሳወልቅ ፍርሃቱ ትውት ይለኛል ማለት ነው፣ ልክ ጸበሉ ጋር ስደርስ። የዛን ቀን ግን ልብሴንም ሳወልቅ ፍርሃቱ አልተዋለኝ፣ ይሄ ነገር ብዬ ገባሁኝ የዛን ቀን መጀመሪያ የገባው ቀን ዮርዳኖስ የገባው ቀን በኃይል አልመጣም ነበር። ልክ እዛ ሰላሳ ደቂቃ ጠብቆ እንደሚገርፍለው ይመጣል ነበር፣ እዚ ዮርዳኖስም ማለት ነው። እና እዛ በምገባበት ሰዓት እንደ በፊቱ ትንሽ ትንሽ ነው የሚወርደው። አዎ፣ ጸበሉ ግን እዛ በምገባበት ሰዓት በቃ አቅበዘበዘኝ። በቃ ቁጭ ብዬ መጠመቅ አልቻልኩም። እቅበዘበዛለሁ። በቃ አርፌ መቀመጥ አልቻልኩም። ወይ አይጮኸም። በቃ ልቤን ብቻ ነው የሚያስጨንቀኝ። ልቤን ግን ጭንቅ በቃ የሆነ ወይ አልሰወረኝም ወይ ሙሉ ለሙሉ ራሴን አላረገኝም፣ ያቀበዘብዘኛል። እሱ ግማሽ አፋፎ ነው ማለት ነው ዮርዳኖስ ላይ ማለት ነው። አዎ ዮርዳኖስ ላይ። ከዛ አሁንም አባናን ጠዋት ነበር የፈሰሰኝ። ከዛ አሁን መምህር አብርሃን ሳናግራቸው በቃሽ፣ አሁንም 24 ሰዓት ምላሽና ድጋሜ ትሞክሪያለሽ አሉ። ከዛ ታጠብኩና ጠዋት ቦኖ ተቀበልኩና ወንዝ ወርደን ታጠብንና አሁንም ልገባ። የለችም እኮ በቃ መፍሰሷን ምናምን አቆማለች። ጠዋት ብልጫ አለ። ከዛ በኋላ የለም ቀኑን ሙሉ ማለት ነው እዛ አሁንም ሳናግራቸው አብርሃምን እሺ ሀያ አራት ሰዓት ከሞላሽ ብለውኝ እንትናለን እና የጠዋቱ ምናምን እንዲደርሰኝ አረ ሀያ አራት ሰዓት አሁንም እንዲሞላኝ ወደ ጠዋት አካባቢ ላይ አረግ ነው በሆነው ማለት ነው ከበሚሸገሸገ ሀያ አራት ሰዓት እንዲሞላ እዛ እነሱም እንደዛ አድርገው ከኔ እኩል ሰዓት ተቀቡ ሰኒና ጌጤ እንደዛ አድርገው ከኔ እኩል ተቀበሉ። ከዛ አሁንም ልገባ የዛን ቀሩ ደግሞ ይለያል። ምንም በቃ ስሜቱ የለም የመፍሰስ ስሜት። ሌላ ጊዜ የሆነ ስሜት ተሰምቶኝ ነው የሚሸሰው፣ ስሜቱ የለም። ገብተናል እኮ እንትን ልንል እንጠመቅ ገብተን ልክ ልብሴን አውልቄ በቁምጣ አደለም፣ ልክ ቁምጤን ሳደርግ ፈሰሰ። ልክ ልንገባ ገብተናል፣ ውስጥ ገብተናል። ከዛ በቃ በጣም ነበር የደነገጥኩት ሳየው፣ በቃ አልተፈቀደልኝም ማለት ነው ብዬ ወጣሁኝ እነሱ ገቡ። እኔ ወጣሁኝ። ና ያው ዘጠኝ ሰዓት ነው ዮርዳኖስ እስከ ዘጠኝ ሰዓት ድረስ እዛው ቁጭ አልኩኝ። ና እኔ እነሱ ጸበል ሊጠጡ ሄዱ። እኔ እዛው ቁጭ አልኩ። ልክ ዘጠኝ ሰዓት ሲሆን የዛን ቀን ነው በቃ ተአምሩን ጊዮርጊስ በእኔ ላይ የገለጸው ማለት ይቻላል። ልክ ገባን ደረሰና ዘጠኝ ሰዓት እና የዛን ቀን ልክ ከእኔ በፊት ወርፋ ነበርና እየተጠመቁ ጭል ጭል ነበር የሚለው ልክ የኒውሮፋሊ ሊደርስ ሲል በሀይል መጣ ጸበሉ ማለት ነው። እና ቶሎ ጊቢ አውልቀሻሉ እዛ በምገባበት ሰዓት ልክ ስገባ፣ በቃ የሆነ ጭንቅላቴ ማሰብ ነው ያቆመው። ጭንቅላቴ በቃ ምንም የት እንዳለው በቃ ጥፍትፍት ነው ያለብኝ። ማሰብ አቃተኝ። በቃ ነጭና ጥቁር፣ ነጭና ጥቁር፣ ነጭና ጥቁር ነው የሚታየኝ። ለእኔ ማለት ነጭና ጥቁር፣ ነጭና ጥቁር፣ በቃ ድብልቅልቅልቅ ያለ ስሜት ነው የሚሰማኝ ማለት ነው ለእኔ እዛ በቃ ወይ በቃ ምን ብዬ ልግለጽልክ ሀይሊ፣ በቃ ማሰብ ሰው ማሰብ ሲያቆም እንደዚህ ነው እንዴ ነው ያልኩት። በቃ ማሰብ ነው ያቆምኩት። ምንም እንዴ ሰው አያስብም እንዴ ነው ያልኩት። በቃ ጭንቅላቴ ምንም ማሰብ አቆመ። ምንም በቃ ራሴን መቆጣጠር አልቻልኩም ማለት ነው። ለካ የዛን ቀን ነው ስድስት ስልሳ ስድስቱን መንፈስ ከላይ ላይ ይሄደል ከዮርዳኖስ በዮርዳኖስ ውስጥ ማለት ነው እና ተሸኘልሽ? አዎ ተሸኘልኝ። ልመጣ እንደዛ እያደረኩ በምጠመቅበት ሰዓት በቃ ሁሌ ነጭና ጥቁር፣ ነጭና ጥቁር በሀይልም መጣ፣ ትንሽ ትንሽም ወረደ። ዮርዳኖሱ በቃ የሚታየኝ ልክ ስገባ ነጭና ጥቁር ብቻ፣ ወይ ሙሉ ነጭ ነው የሚታየኝ፣ ወይ ጥቁር፣ ወይ ደግሞ ድብልቅልቅልቅ ያለ ስሜት ነው የሚሰማኝ። ለካ በዛ ሰዓት መንፈሱ ተጨንቆ እየተሰናበተልኝ ነው። ለካ ብዙ ስለሆነ ብዙ ሰራዊትን አጠራቅሞ ነበርና በቃ ሰራዊቶቹ ለካ እየተሸኙበት ነው እና ብዙ አመት ነው የተጠራቀሙ እና በቃ በዛ ሰዓት በቃ እንደዛ በሚታየኝ ሰዓት ለካ ለኔ እንትን እያለልኝ ነው በዮርዳኖሱ እየሄደልኝ ነው። ስድስት ስልሳ ስድስቱ ማለት ነው ከላይ ላይ እዛ ልንመጣ አንድ ጸበሉን ስጠጣው በቃ እዚህ በርሜል ጊዮርጊስ ስመጣ እንደ በፊቱ እየጮኸ ምናምን የሚያስቸግረኝ በቃ ምን እያለ የሚያስቸግረኝ ታሰረ። በራሱ ማለት ነው በራሱ በራሱ ታሰረ። ቅዱስ ጊዮርጊስ አሰረልኝ ማለት ነው። በቃ አይጮህም፣ ምንም አይልም ግን አይሳውረኝም። እኔ ግን ያቅብዘብዘኛል። በዮርዳኖስ እንደዚያ በኃይል የተጠመቅኩ ቀን በቃ ቀኑ ሙሉ ማሰብ ተስኖኝ ነው የዋልኩት። እንደዚሁ ማለት ነው በቃ እንደዚህ ከወገብ በታች ጸበል በምንጠጣበት ሰዓት እንትን ፓራላይዝድ ሆነብኝ አይሰራ ላይ ማለት ነው። እና በቃ በሚወጣበት ሰዓት ሽንት ቤት ለሽንት ቤት ሲሆን ይታዘዝልኛል ሰውነቴ ቁጭ ብዬ ስጠጣ ደግሞ እዛው ድንዝዝ ይላል። እንደዚህ ስነካው ምንም ስሜት የለውም። ስነካው ምግሬ ስሜት የለውም። እንደዚህ እንደዚህ እንደዚህ ባረገው ስሜት የለውም። ጊንጥ እንኳን ከስር እንደዚህ እየወጋኝ ምንም ስሜት የለውም። ሰው ጊንጥ አዎ፣ አይቼዋለሁ ሁለቴ። አንድ ጊዜ እዛ ጸበር ሚል ጸበሉ ጋር አንድ ጊዜ ደግሞ እዚ ወደ ሽንቴቱ አካባቢ እየጠጣን ከስር እንደዚህ ግሬን እየወጋችኝ ጊንጥ። አልበላችኝም፣ አልበላችኝም፣ ግን እንደዚህ እንደዚህ እንደዚህ ስትወጋኝ ምንም አይሰማኝም፣ ምግሬን ሰዎች አንዳንድ ሰዎች ብዙ አይቻሉ፣ እና ዮርዳኖስ ስላልገቡ ብቻ የሚያማርሩ ልክ እንደ እኔ የሚያማርሩ አሉ። ዮርዳኖስ በርሜል ባለመግባታቸው ምክንያት ማለት ነው። እና ቅዱስ ጊዮርጊስ ሁሉም ቦታ አለ። በርሜል ብቻ ስለገባን እንድን አለን? አዎ። ግን ስላልገባን አንድንም ማለት አይቻልም። በዮርዳኖሱም ድንቅ ተአምሩን በእኔ ላይ ነው የገለጸው ቅዱስ ጊዮርጊስ እና በርሜል ብቻ ስለገባችሁ በገባ ባልገባ ሳይሆን ዮርዳኖስ ውስጥም ታምሩ ይገልጻል እና አታማሩ። እዛ ሄዳችሁ ሰዎች በርሜል አልገባሁም ብላችሁ ኡፍ ምናምን ነገር ብላችሁ አታማሩ። ዮርዳኖስም ቢሆን ተጠምቃችሁ ል ጸበልኮ ሲጀመር ከዛ ነው የሚመጣው፣ ከበርሜል ነው የሚመጣው። የመሰወር እና ያለመሰወር እንትኑ ብቻ ነው እንጂ የሚለየው፣ ጸበልኮ አንድ ነው። ስለዚህ አታማሩ። ዮርዳኖስም ቢሆን ጸበል ነው፣ አንድ ነው፣ የጊዮርጊስ ጸበል ነው እና ባን አማረው ብዬ አስተላልፋለሁ። ቅዱስ ጊዮርጊስ ለመሄድ ማመን ብቻ በቃ አንተ ቅዱስ ጊዮርጊስ እሄዳለሁ ብለህ ካሳመንክ ከራስን ሲፈቅድልህ ከሆኖ ሲጀምር የሚጠራ ቅዱስ ጊዮርጊስ መዳኛ በሱ ከሆነ ራሱ በቃ ያስተካክልልሀል ሁሉንም ነገር እና በቃ በውስጣችሁ እመኑ። እንደሚሄዱ ካመኑ በቃ ቅዱስ ጊዮርጊስ ያደርግላቸዋል።